ንግስትህ አድርገኝ፣ ስለ ንጉሴ እንድትሆን ፈቅድ የለህም። አዎ አንተ የቤቴ ንጉስ ነህ፣ እኔ ደግሞ የፍቅርህ ታዛዥ ንስት። ስማኝ፣ ስማኝ፣ ከአንተ ጋር ብዙ ህልም አለኝ። እኔን አምነህ ወደ ጎጆ ውስጥ ወስደኝ። አደራ ሀቢቢ አደራ፣ አይኔዎች ቃል ገብተህ ያመንኩትን ፍቅር እንዳትለውጥብኝ። ደግሞ ለአንተ ያለኝ ክብር ከመውደዴ ስለሚለቅ፣ ለአንተ ያለኝ እምነት ከፍቅሬ ስለሚያየን ሁሉ ልሆንልህ ተዘጋጅቻለሁ። አንተም ለእናንተ ማስተላለፍ የምፈልገው ነገር ምንድን ነው መሰላችሁ? ለምትወዱት ነገር ቆራጥ ሁኑ። እሺ፣ ለምትወዱት ነገር ቆራጥ ሁኑ። ሲቀጥል ደግሞ የሰውን ማንነት አንድ ካወቃችሁ በቂ ነው። ለእኛ ላይ ሲሆን እናደዳለን እንጂ ቆዩ፣ አንተ ደግሞ አይመጡም እንደ ሲጀመር፣ እነሱ እኮ ለእንደዚህ አይነት ነገር አይመጡም። የተረገሙ ናቸው። ነገር ቢኖር እኛ ሲደወልን እየሮጠን እንመጣለን። እኛ እኛ እኛ ሲጀመር አሁን በቤተሰብ ፊት ደውለው አስቸኳይ ነው ስንባል ነው። ለምን በቃ ከተባለ ፕራንክ ነው። አህ እኮ ቢሆኑ በራሴ ልጸጸት ነው። አዎ ስለ ሪያሊቲ ደግሞ ቢሆንብን ዋ በላን ተጸጸት ነው። አዎ እሱን ነገር ነው እንጂ እኮ እኔ እንዳንዴ ባሊድ ግን እኮ አብዛኛው ማለት ነው። ብሩኬ ኑ አንዴ ፈልጌያቸው ምናምን እኮ ለፕራንክ አይደለም። ካሜራም ይለው አዎ ከካሜራ እሱ እኮ ነው። ግን ደግሞ ጉድ እንሆናለን። ሙዲ ይዙብናል አይደል? በቃ እንዲያሉ እኛን ቸኩል አስቸኳይኑ አላልንማ አይደል? ብዙም አይሙቅሽ ደስ አይበልሽ፣ እንደዚህ አእምሮ ብሻል ካልክ በኋላ ቅስሜን አትስበረው በቃ፣ ቅስም ይሰብራል ቤተሰብ አይሙቅሽ ማለት አዎ። በቃ አንዳንዴ ላለመሸነፍ የምትናገራቸው ንግግሮች እኔ ሞራሌን እየሰበሩት ነው። ኛ ባለሞራል በቃ እዚህ አሁን ዛሬ ይመጣ ነው ኖርማል ነገር፣ በሰላም ነው ይመጣ ነው ደስ በሚል ነገር ነው። አዎ በጣም ሁለት ሰው ዱብ ብሏል። አይ ቲንክ በአንድ ቀን ልዩነት ነው። ሁለቱም ልደት ዛሬ፣ አንዱ ይወለድ ነገ፣ አንዷ ታድለው፣ ግን ታድለው፣ ደስ ይላል። ባልና ሚስት ሆናችሁ አስቡ፣ ዛሬ እኔ ተወልጄ ነገ ስትወለድ ምናምን አስቡ። አዎ ዛሬ በተደገሰው ድግስ ነገ ሲከበር አንድ ላይ ነው የምታከብረው። አዎ የኑሮ ውድነት ነው ሲያሳድፈን፣ አንድ ሰው አንዱን ቀን ላይ ያሳልፋል ነገ